አይደለም ይሁ የምታጠቁን ነገር ይሄ እንዲህ ያደረጋለሁ አትበይ፣ ዝም በይ እና እነሱ እናንተ ራሳችሁን ጠብቁ። እንዴ እነሱ እነሱ እኮ ውዴ እነሱ የኛ አስቡ። ስለዚህ እናንተም ራሳችሁን ጠብቁ፣ ገባችሁ፣ ሁላችሁን ራሳችሁን ጠብቁ። ቆይ ቆይ፣ በናታቸው እኔ ልጁ ላብራ። እሺ፣ ወንድም የሚያቅ ሰው ካለ እስኪ ኢማን፣ እስኪ አውሪ በናት። እኔ ራሴ ያልቻልኩ ምግዜብሄር ብታ አንቺ ተረጋጊ፣ እንደማዝዬ ማለት ነው እሱ እማን እንደሆነ አራቅሽ ማለት መጀመሪያ በደንብ ጠይቅ። ኧረ ማዝዬ እኛ ችለን አይደለም። አንቺ ተረጋግ፣ እራስሽ አረጋጊ። መጀመሪያ ሰው ቤት ነው አለሽ ዶላር። አንቺ እዚህ የመዳም ቤት ነሽ። ምን እየሆናችሁ ነው? ተረጋግ። እኛ እኮ

መጀመሪያ አንቺ ራስሽ አረጋጊ ችግር የለውም ምን ያሁን ወደ ስልክ ያለውን ነገር አስረዳ እነሱ ስልክ አነሱም ወይ አንድ ነገር ከሆነ ፈጣሪ ይጠይቃችኋል አነሱልኛል ችግር የለውም ምን መሰለሽ ማዘር እዚህ ጋር

መነባታል ምንም ምስጢር የሚባለው ነገር የለም። ገባችሁ? ይሳላቃት ሲና ቆይኔ ላስረዳው ልጁ ማለት ነው ወንድሜ አሁን አንተ ቡታጅራ ከሆን ቡታጅራ ከሆን ማታ ወይ እኛ ስደተኛ ወይ ማንንም ቢሆን ቡታጅራ ከማንንም ቢሆን እኛ ላይ ያረጋጉ ይሄ ቪዲዮ እሱ ጽሁፉን ቆንጅት ቆንጅት የሚለው ጽሁፉን ያሳየው ሀያ አራት ላይ ሃይሜ ጋር ሳይገናኝ የተነሳው ምንድነው? የጻፉት ጽሑፍ አምጥቶ ሃይሜን አሳየ። ይህ ደግሞ አሁን የተሻሻለ ነገር ፎቶ አቀናብሮ አምጥቶ ሃይሜን አሳየ። ይሄን አምና በትንሽ ነገር ላይ እኛ አሁን ስደተኛ፣ እኛ ምንም አናውቅም፣ ግራ ገባን፣ ወዴት እንሂድ? ስለምንወድ ነው ይሄን ሁሉ የምንለፈው፣ ስለምንወድ ነው። እንደ ልጆቼ ስለማይ ነው። እግዚአብሔር ያውቃል ልቦናዬ እንደ ልጄ ስለማያቸው ነው። ስለዚህ አሁን እኛ ግራ ገባን። ወይ ወንድሞች ጋር ተገናኝና ይሄን ወደ አዲስ አበባ ይሄዱና ያስተካክሉ። ወንድሙም ታላቁ አለ፣ ይሄ አዲስ አበባ ይሄድና እሱም ያስተካክሉ ላደርግ የምችለው ነገር ሀብሽ አለ፣ ታላቅ ወንድሙ እሱን ሄጄ ማናገርና ገብቶ ደግሞ እናንተን እሺ፣ አሁን እያወጡ እናንተን እንዲያረጋጋ። አይ እኔ አሁን ወንድሜ ልጠይቅ። በእግዚአብሔር እኔ አሁን ምፈልገው ማንንም እታችን ቢሆንም እዚህ ጋር ሰማንያ አንድ ሰው አለ። ልቦና ሰው እግዚአብሔር ልቦ ያያል ይላል መጽሐፉ የእኔ ልቦና

እነዚህ ልጆች ሶሲ ሶሲም ይሄ ልጁም የማይሆነው የሚሆነው ነገር አውርቶ ለሀይሚ ይናገራል። ሀይሚ ደግሞ እውነት ትላለች። ስለዚህ ለሀፍትሽ ቢሆንም ደውለ ነግረ ሀያ ደቂቃ እነሱ ቪዲዮ ለእኛ ከሚለቁ አዲስ አበባ ወንድሞ ይሄድና ይሄ ነገር አስተካክሎ ቢመጣ ምን አለ? ሀያ ደቂቃ ቪዲዮ አይለቁ ለእኛ ሄዶ ያስተካክሉና ቪዲዮ ይለቁ። እኮ አሁን ይሄን እንደዛ ነው ማረግ። እሱ ነው። እኛ እናንተ ተረጋጉና ማለት ነው። አንድ ሰቦች ደሞ አንድ አንድ ሰቦች ማለት ነው። ዳኒ ትክክል ነው። እድበት እድበት ይላሉ። ምንድን ነው ትክክሉ? እሱ የማጣላት ቆርጦ እሱ ሴና እሱን ታይ እሱ ሶሻል ሚዲያ ወይኔ ማዛ አንቺ ማዝዬ እስኪ አንድ ነገር ነገር ወደ መፍትሄ ወደ መፍትሄ መሄድ ነው ያለብኝ እንጂ ዝምኖ ሆን አንመለስ። እስኪ አዎ፣ እንደዛ እያልኩ ነኝ። አሁን ይሄ ልጁ በድንገት እኛ ጋር ስለመጣ በጣም ደስ ብሎኛል። ግን ሀፍቲሽ ጋር እሱ ሄዶ ሀያ ደቂቃ ሀፍትሽ ቪዲዮ ለእኛ አይለቅ። በቃ አዲስ አበባ ይሄድና ከወንድሞቹ ጋር ቪዲዮ ይለቁ። እነዚህ ልጆቹ ለያዩ ነው ልጆቹ ለያዩ። አይለያዩም፣ አስረግጬ ንገሪሽ አይለያዩም። ሴራ ማና ማይሆነው አይደለም ውድ፣ የአንድ ነገር ንገሪሽ ንገሪሽ፣ አይንገሪሽ። ብዙ የማጣ ነገር አለ ማለት ነው ዝም ብሎ አዎ ዝም ብሎ የመጣ ሰው አይሚና ብሩክን ላይ ይለያዩ አንድ ነገር ነገር አንድ ነገር ቤተሰብ እያውቃል ሁሉም ነገር አለ። እሺ እናንተ ለምንድን ነው መንገድ እንዲዘጉት? ልጁ ይሄድና አብትሽ የአውራ ነው ያልኩት ወሬ አታውሩ። በቃ ሌላ ወሬ እጭ። አዎ ይሄድ የምሬን ነው። እናንተ ለምንድን ነው ወሬ ሌላ ሌላ ሰው ጭንቅት እግዚአብሔር ያውቃል። በቃ እረ ችግር የለውም። እኔ አሁን አርቶች ጋር ሄዳለሁ። ወንድምህ ሄድና አዲስ አበባ ሄዶ ያለውን ነገር እንዲያስተካክል ሄዶ እንዲያገኘው አደርጋለሁ። አንድ ጊዜ እዚህ ጋር ማለት ነው። በአላህ ወይ ይሄኔን ሁሉ ሰው የታመመ ነው። ሁሉ ሰው ግን መፍትሄው ይሄን ዲያኒንን ፎሎ አርጉ። ሁላችሁም ፎሎ አርጉት ዲያኒ የሚሉትንና ዲያኒ የሚሉትንና ይቺ ሶሱ የሚሉት እሱ ከወጣ ሌላ ምንም ችግር የለም። እርግጠኛ ነኝ ሁለቱ ሰዎች እንዲወጡላቸው ነው የምፈልገው። ሌላው ይስተካከላል እንሻአላ ባላ ፍቃድ እዚህ ያለው ህዝብ ግን ተከታያቸው ለተከታያቸው ራሱ ክብር የሆነ መፍትሄ ሁሉም ዩቱበር ነው የሚሰራው ግን አንድ ቀን ለተከታይ ክብር ቢኖር ጥሩ ነበር ምክንያቱም የሚታመም ህዝብ አለ በእውነት ነው ምልክ አንተ ወንድሜ ወንድሜ ድንገርህ የት ሰፈር ነው ስለማውቀው ነው የት ሰፈር ነው አንቲ ጓለዬ ዋይ ቆይ ለአንድ እና ሀዩ እየሰማች ነው ዜሮ አንድ እያለ ነው

እሺ ላክልኝ። በውስጥ ልክልሻለሁ። እሺ በቃ አንተ እኔ ፎሎ አድርግ ያለው አንተ ላፍትሽ እንደዚህ በል። ፍራንክም ቢሆንም ለሶስት ቀን ለሁለት ቀን ከዚህ በላይ ልጆቹ እዚህ ጋር በጣም እየተጨነቁ ነው። አንድ ደግሞ እዚህ ጋር አሁን እኛ ስደት ቦታ ዛይት አለ ቢለዋ አለ የሰው ስደት ቦታ ያለ ነው። ብዙ ጭንቀት አለ የቤተሰቦች ጭንቀት አለ እኛ ስለወደደን ነው እንጂ ላፍትሽ ብዙ ልጆቹ እየታመሙ ነው ሀኪም ቤት እየገቡ ነው ምን ነው ፍራንክን ቢሆንም ለኦዲንስ ለፋሚሊ ክብር የላቸውም ወይ ስራ ቢሆንም ለሀያ ደቂቃ እኛ ለምንድን ነው የምንታመመው ለሶስት ቀን ለአራት ቀን ፍራንክን ቢሆንም በዚህ እያቆሙ ይህን ደግሞ እኛ ቪዲዮ ቡታጅራ ለእኛ ቪዲዮ እንዳሰሩ አዲስ አበባ ሄሽም መለኛውም እሺ እሺ፣ በቃ ዛሬ አሁን እኔ ያው አላትና ስታችሁኛል፣ ችግር የለው። ምን ያደርሳለሁ የአፕሽም ስልክ ቁጥር አለኝ፣ ሄጄ የት እንደሆነ በአካል አገኘውና ያለውን ነገር አስረደዋለሁ። እንደዚህ ብዙ ሰው እየተጎዳ ነው ስትኝ እኔ ራሱ ተሰምቶኛል፣ ምክንያቱም እንደዚህ መሆን የለበትም። ያለውን ነገር ሄዶ ማስታት ስላለበትአቤ ማለት ነው ልጅ የሰጠኝ እግዚአብሔር ነው፣ በልጄ ነው የምምለው። ይኸው አይሻ የምትባሏት ትላንት ኩሺና ወርቃ ሐኪም ቤት ገብታ ብሎ ተስ ተደርጋ ወደ ቤት መጣች። እኔ አሁን ስራ መስራት እራሱ እኔ አልቻልኩም። እጄ ግረት ትክክል አይደለም። በቃ ብዙ ሰው እየታመመ ነው። ሐኪም ቤት ገብቷል። ይሄ ፈጣሪ በይዘው በፈጣሪ ይጠይቃል። እውነትም ቢሆንም ፍረንክም ቢሆንም ብዙ መሄድ የለበትም። ለኦዲየንስ ክብር ይኖራቸው። ብዙ ሰው እየታመመ ነው በእነሱ ምክንያት

ፎሎ አርጉ ፎሎ አርጉላችሁ አሁን አትጨናነቁ፣ ራሳችሁን አረጋጉ። ያለውን ነገር እኔ አሳውቅሻለሁ፣ አንቺ ለእነሱ ደግሞ ትነግራቸዋለች። ችግር የለውም ወንድሜ እኔ እንዲያውም በእግዚአብሔር እኔ ሌላ ነገር አለምንም። በእግዚአብሔር በእግዚአብሔር እኛ እንደ ልጆቻችን ነው የምናየው። እግዚአብሔር የሚያውቀው በእግዚአብሔር እኔ ምንም አልልም። ይሄ ለሀፍትሽ ዋና ለትልቁ ነገር እንዲያውም ለትልቁ ለመለኛው ለሀፍትሽ አዲስ አበባ እየሄዱ እነዚህ ልጆቹ አንድ ነገር ሳይሆኑ እኮ። አዎ እኔም እንደዚያ ነው የማደርገው። እና ለጠላት እንጂ ሳይሆን ብቻ በአጭሩ። አዎ ልጁ የራሱ ትላንት ላይፍ ላይ እንዳለ ስቆ ነው ይወጣ። ለምን እነዚህ ልጆቹ ለመለያየት ተነስቶባታል። ለዛ ልጅቷን ልጁም እነዚህ ልጆቹ ህዋ ስለሆኑ ምንም ክፋት ስለሌሉ በጥሩ ሁኔታ ስላደጉ ባይዋ ስላደጉ አባትና ጥሩ ስለሆኑ ለመለያየት ብዙ መንገድ እየተፈጠረ ስለሆነ አደራ አደራ በእግዚአብሔር ነው ምል ሀፍት ሺ ሀያ ደቂቃ ቪዲዮ ቡታጅራ ሆነ ለእኛ። እነዚህ ልጆች ውዴ ወደ አዲስ አበባ እየሄዱ እነዚህ ልጆች እኮ እነዚህ ልጆች እኮ እነዚህ ልጆች እኮ እነሱ እንዳሉ ነው የሚሆነው። እንዴ ያስጠላል የምር። ችግር የለውም። በቃ እኔ አሁን አፍትሽ ጋር እደውልለታለሁ። ያለበት ቦታ ሂጅ፣ በአካል አገኘዋለሁ። እናንተ ራሳችን አረጋጉ። አካልሜ ካለብንም እኔ አብዶ ሄዳሉ። ፖስት አወራ። እሺ አፍትሽ ካገኘህ ለእኔ ጻፍልኝ፣ ወይ ቲክቶክ ድምፅ ይልካል። እኔ ሴብ አረጋለሁ፣ ድምፅ ላክልኝ።